አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስምንት በዚህ ችለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ዕርገቱ ጥንት ያረገበት ዕለት ነው። የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ስጋ ከአባቱና ከመንፈስ ቅዱስ ጋራ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 የዚህም ዕርገቱ ለሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና፣ አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ ኢየሱስ ክርስቶስ በመንግሥተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስ እርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገም። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ እንዳይስቱ፣ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መነሳቱንም እያስረዳቸው ከተንሣኤው በኋላ አርባ ቀን ኖረ። በጌታችንም ዕርገት የዳንኤል ትንቢት ተፈጸመ። እንዲህ የሚል ሌሊት በራእይ አየሁ፤ እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ፣ ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግሥት የዘላለምም ስልጣን ተሰጠው። ሕዝቡና ሕዛቡ ሁሉ መንደር መንደረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዝለታል። አገዛዙም የዘላለም አገዛዝ ነው። በመንግስቱም መንግስቱም የማያልፍ የማይጠፋ ነዋሪ ነው ብሎ ትንቢት የተናገረው የዳንኤል ራእይ ተፈጸመ። ለእርሱም ምስጋና ይሁን ከቸራ አባቱ ሕይወት ከሆነ መንፈስ ቅዱስም ጋራ ለዘላለሙ አሜን። ሰላም ለዕርገት ከመንገለዛአቡ፣ ዛአዉ ከታእካ ከመብእሴ ጸብ ዘይገብ ዘምስለ ብዙህ ምህርካ ኢየሱስ ክርስቶስ ቁርባን ሀዲስ ፋሲካ አጽህድ በቅብከ ለነስ የሳህካ ወጽልመ ተገጽ አብርህ በገጽ ከዋካ። ግንቦት ስምንት ቀን የሚከበሩ አመታዊ የቅዱሳን በዓላት አንደኛ ቅዱሳን የጌታ ቤተሰብ መቶ ሀያው የኢየሱስ ክርስቶስ ቤተሰብ ሁለተኛ ቅዱስ አባ ዳንኤል ጻድቅ፣ ሶስተኛ ቅዱስ ዮሐንስ ሰማዕት፣ ሶስተኛ ቅዱስ መክሲሞስ መስተጋድል፣ አራተኛ አቡነ ዮሐኒ ዘደብረ ዳሞ አቡነ ተክለ ሃይማኖትንና አቡነ ኢየሱስ ሙዓን ለምንኩስና ያበቁ ታላቅ አባት። በእውነት የጻድቃን ሰማዕታት በረከታቸው፣ ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረትና ጥበቃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።